ሰላሙ አሌይኩም ወራህመቱ ላ ወበረካቱ ውድና የተከበራችሁ የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም ይብዛልኝ። በመላው ዓለም ላይ የምትገኙ እህት ወንድሞቼ እንዴት ናችሁ? በጣም ጠፍቻለሁኝ። ዩቱብ ላይ እየሰራሁ አይደለም። ከስራ ጋር ብዙም እየተመቸ ስላልሆነ ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሚሆናችሁ እንኳን ሰላም መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ሰብስክራይብም አድርጉኝ፣ ሼር አድርጉኝ እና ዛሬ ቀኑ ጁምአ ነው። በዚህ ሰዓት ቪዲዮ ልገባ የቻልኩት እንደውም መልእክት ለማስተላለፍ የተነሳሁት አንድ ትህቴ በአላህ ስለገዘዘች ነው ማለት ነው። እና ያው ሁላችሁም ነገበኔ ነግበኔ ብላችሁ የሆነ ዝግብግብ ባለ ህይወት ውስጥ አንድ ሰው ሲሆን ከሆነ ሰው የሚፈልገው ነገር አለ። አስተያየት ሊሆን ይችላል፣ ምክር ሊሆን ይችላል፣ ስድብም ሊሆን ይችላል። ስድብም ሊያነቃ ስለሚችል ማለት ነው እንደ እኔ ያነቃኛል ስድብ። እና ማንኛችሁም ሴቶች በተለይ ሴቶችን የሚመለከተው እናንተ ብትሆኑ ይህንን ነገር እንዴት ነው ማለፍ የምትችሉት? እንዴት ነበር ማድረግ የምትችሉት? ምን ነበር የምትወስኑት የሚለውን ከሁላችሁም ተሞክሯችሁን ለእህታችን መልስ እንድትሰጧ ትፈልጋለሁኝ። እሷ ያለችው በአንቺ እሷ እኔ ሪከርድ አርጋልኛ በጽሁፍ መልእክቷ አለ እና እኔ አስተላልፌላት ከስር መልእክቱን እየሰማች የምትማርበት ነገር ካለ ስህተትም ከሆነ ከስህተቷን ልክም ከሆነች ልክነቷን እንዲታቅ ስለፈለገች ነው ማለት ነው። ጉዳዩ መቼም ያው ታውቁታላችሁ እዚህ ሀገር ላይ ብዙ ሴቶችን ከአንድ መልክ ወደ ሁለት መልክ፣ ሶስት አራት አይነት መልክ ጥብስ፣ ድብን፣ እርር አድርጎ ስብርብር አድርጎ የሚያኖረው ክህደት ነው፣ ክህደት በተለይ በተለይ ባመኑት ሰው ባፈቀሩት በወደዱት ባመኑት ሰው መከዳት በጣም ከባድ ስብራት ነው እና ስትላይ ልጅቱ ባለትዳርና የሁለት ወንድ ልጆች እናት ናት እና በጣም ጥሩ ነዋሪ አሪፍ የፍቅር ሕይወት እንደምትኖር ለትዳሯ ደፋ ቀና ብላ የምትኖር አይነት ሴት ናት እና እንግዲህ ይሄ የእሷ ነው። ጥሩነቱም ሁሉም እሷ ጋር ነው ያለው። አንድ ሴት መቼም እርግጠኛ የደላው ያማረ ህይወት ውስጡ ና እኔ እንጃ ከመቶ አምስት አንድ ወይ ሁለት ገይ ካልሆነ ትዳር ገብታ የምትሄድ ሴት የለችም ብዬ ነው የማስበው። እና አሪፍ የሚባል ትዳር ላይ እንደምትኖር ነው ከመጀመሪያ የነገረችኝ። እና ምን ሆነ መሰላችሁ፣ የሚኖሩት ሁለታቸውም ኢትዮጵያ ነበረ። ያው የኢትዮጵያ ኑሮ ታውቁታላችሁ። አንዳንዴ ከሀገር መሰደድ አሚሮን ያዛባል ወይ ሰዎችን ገንዘብ ማገኘትም ሰዎችን ይቀይራሉ ወይ ለሚለው የሰው ልጅ የሰውን ልጅ ገንዘብ ይቀይረዋል። ገንዘብ አይቀይረውም ብለን ማለት አንችልም። ገንዘብ ይቀይራል ሰውን እና በጣም በጣም ደካማ ከሚባሉት ከሚኖሩት ሰዎች ነው የሚኖሩት በኑሯቸው ግን በጣም ደስተኛው ነው የሚኖሩ ጥንዶች ነበሩ እንደምትለኝ አንድ ክፍል ቤት ውስጥ አንድ ክፍል ነው የምንኖረው ተከራይተን ግን በጣም ደስተኛ ነበር ነው የምትለው እና ከዛች ከክፍል ወጥታ ባሏዋን ለማስደሰት ካለበት ችግር ለማውጣት እንደ ጓደኞቹ ለማድረግ እሷ ወደ አረብ ሀገር ለመምጣት ወሰነች ማለት ነው። ወደ አረብ ሀገር ሰርታ ቤት ሰርታለት በጣም መኪና ህልሙ ነው መኪና ገዝታ ወደ ሀገር ለመመለስ ከሀገር ትወጣለች፣ ልጆቿን ጥላ ለሱ ማለት ነው። እና እሱ ደግሞ ልጆቹን ይዞ እዛው እየሰራ እንዲጠብቃት ነው ቃላቸውም ንግግራቸውም ማለት ነው። እዚህ ሀገር መተ ያው መቼም ይሄ በየሚዲያው ላይ ብዙ ቦታ ላይ ተነግሯል። ግን ትንሽ የዚችኛአይቱ ለየት ያለው ነገሮች ሲደጋገሙ አጉል ትግስት ማብዛትም ከባድ ጉዳት እንዳለው ነው እኔ የተረዳሁት ከልክ ያለፈ ትግስትም ጥሩ አይደለም። እና እሷ እዚህ ሀገር መጣች፣ ቤት ሰሩ መኪናው አልሆነላትም፣ አልተሳካላትም። መጨረሻ ላይ ወደዚህ ሀገር አመጣችሁ ማለት ነው። እዚህ ሀገር አመጣችሁ ልጆቿን ለእናቷ ሰታ፣ እሷ እዚህ ሀገር አመጣችሁ ቋሚ ስራ አንድ ቤት ነው የምትሰራው። ጥሩ የምትባል ሰራተኛ ናት። በወር እየሰራች እቤት ብር ሰታ፣ ሶስት ቀን እጃዛዋን ጨርሰው ወደ ስራዋ ነው። በአራት ወር በአምስት ወር ነው እጃዛ የምትወጣው። ብር ለእሱ ሰታ፣ የሻምፖ መግዣ የሴቶቹን ምናምን ምናምን እሱ ሰጥቷት ነው እንደገና የምገዛው እሱም ጥሩ ስራ አለው ይሰራል አለች አለኩልሃል በመጨረሻ ምን ተፈጠረ መሰላችሁ እቤት ስትሄር ብቻ ነው የምታገኘው ስራ ቦታ ሄዳ ስልክ ደውላ ማግኘት አትችልም ለምንድን ነው ሲባል ቢዚ ነኝ ከሰው ጋ ነኝ ስራ ቦታ ነኝ አልተመቸኝም ተኝቻለሁ ተነስቻለሁ በቃ እንደዚህ ነው ምክንያቱ ምንም ምክንያት የለውም ውሃ በቀጠነ አንድ ካልኩት በጣም ነው የሚቆጣው አለች የማላውቀው ሰው ሆነብኝ የማላውቀው በቃ የማላውቀው ሰው ሆነብኝ መጨረሻ ላይ ስራውን መስራት ሲያቅተኝ ስራውን አበላሸሁት አለች እና ስራውን አበላሸሁት ቤት ሲሄድ ስንሄድ ወደ ስራ ቦታ ሲሄድ ያነጠፍኩት ለሀፍ እንደነበረ ነው አለች አገኙት እንደ እንደተነጠፈ ማለት ነው። ከዛ ስደውልለት ስራ ቦታ ነኝ አለኝ አለች። ከስራ ቦታ መጣ። ምንድነው ችግርህ? ምንም ችግር የለም በቃ ግን፣ የማላቀው ሰው ሆዱ ርቆኛል፣ ልቡ ርቆኛል፣ ለእኔ ያለው አመለካከት በጣም ወርዷል። ሴትነቴን ደብሮታል፣ ቀጥ ብሎ ማየት አይፈልግም። ምን አደከማችሁ፣ ልቡ ሸፍቷል። ከዛ መጨረሻ ላይ በቃ ቤትን መቀመጥ ሌላ ሰይጣን ውስጥ እያስገባ ሲበጠብተኝ ከሴትየዋ ጋር መልሼ ይቅርታ ብዬ ወደ ስራ ቦታ የተመለስኩኝ። ከዛ በኋላ ግን ከተመለስኩ በኋላ እሱ መደወል ጀመረ እና በቃሽኝ፣ አሁን በቅተሽኛል፣ አልፈልግሽም፣ ከዚህ በኋላ የራስሽ ህይወት እንዲትኖሪ ነው የምፈልገው ይለኛል። በተደጋጋሚ ይህንን ይለኛል እና እኔም ይሄን በሚለይ ሰዓት ሌላ ቦታ እና በቃ አሁን የራስሽን ህይወት ኑሪ፣ እስካሁን ድረስ ብዙ ደክመሻል፣ ብዙ ለፍተሻል፣ አሁን ግን የራስሽን ህይወት ኑሪ በሚላይ ሰዓት ስልኬን ዘግቼ ጠፋለሁኝ። ምንም ላለ ማለት እንዳይሳሳት እሞክራለሁኝ። ነገም ከነገ ወዲያ የሚደውልና አሁን ትዳሩ በቃኝ፣ እኔ በቃኝ፣ ይህን ህይወት መኖር አልፈልግም ይለኛል። ልጆቻችን እሳ ስለው ልጆቻችን ያድጋሉ፣ ምን አደረግኩ ስለው ምንም ያደረግሽ ነገር የለም እኔ ግን ላንቺ አልገባሽም ይለኛል። ሁሉ ጊዜ የሚሰጠኝ ነገር ይሄ ነው። አሁን በመጨረሻም ቤተሰብ ሽን አቅርቢ ወንድሞች ሽን አቅርቢና አባት የለኝም በህይወት ወንድሞችሽን አቅርቢና ኒካሽን ላወርድልሽ አለኝ። ምን ተመክሮኛላችሁ? ምን ስትሉኛላችሁ? ለሰባት ወር ስልኬን አጥፍቼ ፍች ፈርቼ አረቤት የደምንባ እያለቀስኩ ገኛለሁኝ። እህቶቼ ሁላችሁም አስተያየታችሁን ስጡኝ። ልክ ነኝ ወይስ ልጁ ጤነኛ ነው፣ ጤነኛ አይደለም በሚለው ውዝግብ ውስጥ ገብቼ የመጀመሪያ ባሌ ነው። ከሱ ውጭ አበደንም ወንድ አላውቅም። ከሱ ተነጥዬ መኖር ለእኔ ምድሩም ሰማውም ጨለማ ሆነብኝ። እሱም እየተረዳኝ ሳይሆን እየጠላኝ ነው ያለው። እንደ ጠላኝ እያወቅኩኝ ነገን ማየት ፈለግኩኝ። እና ምን ትሉኛያላችሁ እህቶቼ፣ ሙስሊሞችን በአላህ ክርስቲያኖችን በምታምኑት የፈለጋችሁትን አስተያየት ይሄ ያበረታታል፣ ይሄ ሰው ያደርጋታል የምትሉትን አስተያየት አስቀምጡልኝ ብላ መልእክት ሰታይ ነው። ብድግ ብዬ እያለቀሰ ስለሆነ መልእክቱን የነገረችኝ ላለመጠነሽ እና ላለመቶ ፈልጌ ነው ማለት ነው። እንደኔ እንደሸዋየ ግን እናንተም የፈለጋችሁትን አስተያየት ማስቀመጥ ትችላላችሁ። እንደ እኔ እንደ ሸዋዬ ግን በትግል አይሆንም፣ ትዳር በትግል በልፋት አይሆንም። በተለይ በተለይ ወንድ ልጅ ግድ ኪዳ ርቆ ከሄደ ጥላቻ ካደረበት ወደፊትም የእሷ ህይወት በጣም አደጋ ነው። በጣም ነው የሚያስጠላው። በአንድ እጅ ማጨብጨብ ማለት ነው። በቃ አይሆንም። እንደኔ በቃ ቁረጥ ብሎላት እሷ አይደል ገፋት ይፍታት ላላህ ሰታ ነገሮቿን ሁሉ በትዕግስት ብትጠብቅ ነገ የተሻለ እሷን የሚያስደስት እመቤት አድርጎ የሚያኖር ሊሰጣት ይችላል። አላህ እኮ እንደኛ አይደለም። አላህ እኮ እንደኛ ጥጋበኛ ካሀዲ አይደለም። አላህ አይቸኩልም እንጂ እያንዳንዳችንን ዋጋ በዱንያም ላይ እያሳየን ነው። እና እናንተም ይሄ መልእክት ለእሷ ይጠቅማታል። የምትሉትን እህቶቼ በትህትና በሴትነት ወንድንም ሴትንም ያካትታል። ኮሜንት ላይ አስቀምጡላት እላለሁኝ። እኔ ሄታችሁ ሸዋ የገጠሪዋ ነኝ። በጣም አመሰግናለሁኝ። የጠፋሁበት ዋናው ምክንያት ያው ስራ ስለሚበዛብኝ ከስራውም፣ ወደዚህ ደግሞ ጫጫታ ስለሚኖር ዩቱብ ደግሞ ጫጫታ አይፈልግም፣ ጸጥታ ቦታን ይፈልጋል። የተለያዩ ድምጾችን ላለማስገባት የእናንተንም ክብር ስላለኝ ያልሆነ ቪዲዮ እያመጣሁኝ ወሰደው መለሰው አልወድም። የሰዎችን ወሬ ይዞ መምጣት አልወድም። ይሄም አድርሽልኝ እህቴ፣ በዚህ ነፍሴ ቢረጋጋ ሰዎች ሲያበረቱ አይቻለሁ፣ እኔም ብበረታ አይነት ነው። እኔ የበኩሌን የምችለውን ያክል ምክር መክሬያታለሁኝ። እናንተም የግላችሁን አስተያየት ኮሜንት ላይ ያስቀምጡላት። ለነበረን ቆይታ አመሰግናለሁኝ። እንደምታውቁት ወይ ባጭ ስሰራለሁኝ፣ አድራሻዬ ጅዳ በዋድ ነው። አገልግሎታችን ከአሱር እስከ ፈጅር ድረስ ነው። ስልክ ቁጥር አስቀምጥላችኋለሁ። መታችሁ መጠቀም የምትፈልጉ መደወል ትችላላችሁ። አመሰግናለሁ።